እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአይረን እጥረት አኒሚያ፣ የደም ማነስ ሲከሰት የሚታዩ ማስጠንቀቂያ አስር ዋና ዋና ምልክቶችን እና በቤት ውስጥ ደግሞ የአይረን እጥረት የደም ማነስን እንዴት አድርጋችሁ መመለስ እንደምትችሉ ምግቦችን እንዴት እንደምትመገቡ በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአይረን እጥረት በዓለም ላይ በተለይም በሴቶችና በልጆች ዘንድ ከሚታዩ የተለመዱ የአመጋገብ ችግሮች ውስጥ አንዱ ነው። የብረት እጥረት የደማነስ ማስጠንቀቂያ አስር ምልክቶችን በቅድሚያ ልንገራችሁ። አንደኛ የማያቋርጥ ድካምና ዝቅተኛ ኃይል ነው። ብረት ወይም ደግሞ አይረን ሄሞግሎቢን የተባለውን ፕሮቲን ለመስራት ያስፈልጋል። ሄሞግሎቢን ደግሞ በደም ቀይ ህዋሳት ውስጥ በመሆን ኦክስጅንን በሰውነታችን ውስጥ በሙሉ ያጓጉዛል። ብረት ወይም ደግሞ አይረን ሲያጥር ሕዋሳቶቻችንና ጡንቻዎቻችን በቂ ኦክስጅንን አያገኙም። ይህም ከእረፍት በኋላ ቢሆንም ሁልጊዜ እንዲደክመን ያደርጋል። የመዛልና የደካማነት ስሜት፣ በቀን ውስጥ የእንቅልፍ እንቅልፍ ማለት በአካል ብቃት እንቅስቃሴ ጊዜም አነስተኛ ጥንካሬ ይከሰታል። ሁለተኛ የገረጣ ቆዳ እናም የገረጡ የአይን ሽፋኖች ነው። ሄሞግሎቢን ለደም ቀይ ቀለምን ይሰጣል። መጠኑ ሲቀንስ ቆዳችን ከተለመደው የበለጠ ሊገረጣ ይችላል። ይህ በፊት በታችኛው የአይን ሽፋኖች ውስጠኛ ክፍል በድድና ጥፍር ላይ በግልጽ ይታያል። የገረጣ ወይም ደግሞ ደብዘዝ ያለ የፊት ቆዳ ነጭ የሚመስሉ ጥፍር ወይም ደግሞ ከንፈሮችና ከአይናችሁ ስር የቀይነት ወይም ደግሞ የሮዝማ ቀለም መቀነስ ይኖራል። ሶስተኛ የትንፋሽ ማጠር ነው። ዝቅተኛ ብረት ለቲሾዎች የሚደርስ ኦክስጅንን ይቀንሳል። ይህን ለማካካስ ሰውነታችን ተጨማሪ ኦክስጅን ለማግኘት የአተነፋፈስ ፍጥነትን ይጨምራል። ቀላል እንቅስቃሴ ብናደርግም እንኳን ማለት ነው። ታዲያ ከቀላል የአካል ብቃት እንቅስቃሴ በኋላም ለመተንፈስ መቸገር፣ ደረጃ ስትወጡ ትንፋሽ ማጣት፣ በተለመደው እንቅስቃሴ ወቅት ደግሞ የልብ ምት መፍጠን ይከሰታል። አራተኛ የማዞር ስሜት ወይም ደግሞ ተደጋጋሚ ራስ ምታት ነው። የብረት እጥረት ወደ አንጎል የሚሄደውን የኦክስጅን ፍሰትን ስለሚቀንስ ይህም የደም ስሮች እንዲያብጡና ራስ ምታት ወይም የማዞር ስሜት እንዲፈጠር ያደርጋል። ተደጋጋሚ የመደነጋገር ስሜት፣ ትኩረት ለማድረግ መቸገር፣ የሚመጣና የሚሄድ ራስ ምታት ይከሰታል። አምስተኛ የቀዘቀዙ እጆችና እግሮች ነው። በቂ ባልሆነ ኦክስጅንና ደካማ የደም ዝውውር ምክንያት ሰውነታችን ጫፎቹን እጅና እግርን ለማሞቅ ይቸግራል። ይህ በተለይ በቀዝቃዛ የአየር ሁኔታ ጊዜ በግልጽ ይታያል። ቀዝቃዛ ጣቶች ወይም ደግሞ የእግር ጣቶች፣ የመደንዘዝ ወይም ደግሞ የመቆጥቆጥ ስሜት፣ ሌሎች በማይቀዘቅዝባቸው ጊዜ ሁላ ሁልጊዜ ቅዝቃዜ መሰማት ይከሰታል። ስድስተኛ፣ በቀላሉ የሚሰባበሩ ጥፍሮች ወይም ደግሞ ማንኪያ ቅርጽ ያላቸው ጥፍሮች ናቸው። ብረት ጤናማ የጥፍር ሴሎችን ለመመስረት ይረዳል። የብረት እጥረት የጥፍርን መዋቅር በማዳከም እንዲሰባበሩ፣ እንዲሰነጠቁ ወይም ወደ ላይ እንዲወጡ ማንኪያ ቅርጽ እንዲኖራቸው ያደርጋል። በቀላሉ የሚሰበሩ ጥፍሮች፣ ያልተስተካከሉ ወይም ደግሞ ወደ ላይ ጎድጎድ ያሉ ማንኪያ ቅርጽ ያላቸው ጥፍሮችና የጥፍር እድገት መቀነስ ይከሰታል። ሰባተኛ የፀጉር መርገፍና ደካማ ፀጉር ነው። የብረት እጥረት ወደ ፀጉር ስሮች የሚሄደውን ኦክሲጅንን ስለሚቀንስ ያዳክማቸዋል እናም የፀጉር እድገትንም ይቀንሳል። ከባድ የብረት እጥረት የሚታይ የፀጉር መሳሳት ወይም ደግሞ መነቃቀልን ሊያስከትል ይችላል። በመታጠብ ወይም ደግሞ በማበጠር ጊዜ ብዙ ፀጉር መውደቅ፣ ቀጭን ወይም ደግሞ ስስ ፀጉር ወይም ራሰ በረሃነት መፈጠር ደረቅ በቀላሉ የሚሰባበር ጸጉር ይከሰታል። ስምንተኛ እረፍት የሌላቸው የእግር ህመም ወይም ደግሞ የመቆጥቆጥ ስሜት ነው። የብረት እጥረት በአንጎል ውስጥ የዶፓሚን ምርትን ይነካል። ይህም የጡንቻ እንቅስቃሴን ለመቆጣጠር የሚረዳ ነው። ይህ በተለይ በሌሊት እግሮችን የማንቀሳቀስ ፍላጎት የሆነውን የእረፍት የሌላቸው የእግር ሲንድረም ወይም ደግሞ ህመምን ሊያስከትል ይችላል። በእግሮች ላይ የመሳብ ወይም ደግሞ የመቆጥቆጥ ስሜት በእረፍት ጊዜ ዝም ብሎ መቀመጥ አለመቻል፣ በእግር ምቾት ማጣት ምክንያት ደግሞ የእንቅልፍ መቸገርም ይከሰታል። ዘጠነኛ ደግሞ ምግብ ያልሆኑ ነገሮችን የመመኘት ነው፣ ፒካ እንለዋለን። ከባድ የብረት እጥረት በረዶ፣ አፈር፣ ሸክላ፣ ወይም ደግሞ ኖራ የመሳሰሉ ንጥረ ምግብ የሌላቸውን ነገሮችን የመመኘት ፍላጎትን ሊያመጣ ይችላል። ሳይንቲስቶች ይህ በሰውነት ውስጥ ባለው የማዕድን አለመመጣጠን የተነሳ የሚፈጠር ምላሽ እንደሆነ ያምናሉ። ሁልጊዜ በረዶን መናፈቅ፣ ምግብ ያልሆኑ ነገሮችን ማሽተት ወይም ደግሞ ማኘክ መፈለግና እንግዳ የምግብ ፍላጎቶች ይከሰታል። አስረኛ ደግሞ ፈጣን ወይም ደግሞ መደበኛ ያልሆነ የልብ ምት ነው። የኦክሲጂን መጠን መቀነስ ልብ በኦክሲጂን የበለጸገውን ደምን ለመግፋት ከመጠን በላይ እንዲሰራ ያደርገዋል። ይህም የልብ ምት መዛባት መደበኛ ያልሆነ የልብ ምት አልፎም ተርፎም ስር በሰደደ ሁኔታዎች የልብ መስፋፋትን ሊያስከትል ይችላል። እረፍት ላይ እያላችሁም ቢሆን የልብ ምት መፍጠን፣ ልብ እንዲርገበገብ መሰማት፣ ከደረታችሁ መወጠር ጋር አብሮ የሚመጣ የትንፋሽ ማጠር ይከሰታል። ታዲያ ሊከሰቱ የሚችሉ ደግሞ ሌሎች ምልክቶች ተደጋጋሚ ኢንፌክሽኖች ወይም ደግሞ በሽታ ምክንያቱም ደካማ የበሽታ መከላከል ስለሚኖር፣ ደካማ ትኩረትና የማስታወስ ችሎታ፣ የስሜት መለዋወጥ ወይም ደግሞ ንዴትና የአፍ ጥግ መሰንጠቅም መሰን ይከሰታል። ታዲያ የብረት እጥረት የተለመዱ ምክንያቶች የምንላቸው የሚከሰትበት የደም መጥፋት ሲኖር ማለትም በከባድ የወር አበባ ቁስለት ሲኖር ወይም ደግሞ ጉዳት ሲኖርባችሁ ደካማ የሆነ አመጋገብ ካላችሁ በብረት የበለጸጉ ምግቦች እጥረት ካለ እርግዝና ወይም ደግሞ ፈጣን የሆነ እድገት ሲኖር ይህ ያስከትላል። ደካማ ምግቦችን የመምጠጥ ችሎታ ሲኖር ማለትም ሴሊያክ ዲዚዝ ወይም ደግሞ የአንጀት ችግሮች ሲኖሩ ምግቦችን በቀላሉ ወደ አንጀታችን ስለማይመጠጡ የብረት እጥረት የደም ማነስ ሊከሰት ይችላል ማለት ነው። ታዲያ መቼ ሐኪም ማየት ያስፈልጋችኋል? እነዚህን ምልክቶች ውስጥ ብዙዎቹን የምታዩ ከሆነ ሐኪም ማየት አለባችሁ። የደም ምርመራ ማድረግ የሄሞግሎቢን፣ ፌሪቲን እናም የብረት መጠንን ለማወቅ ይረዳል። ከመጠን በላይ ደግሞ ብረት ሳያስፈልግ መውሰድ ጎጂ ሊሆን ስለሚችል የብረት ማማያዎችን ወይም ደግሞ ሰፕልመንቶችን ከመውሰዳችሁ በፊት ሐኪማችሁን ማማከር አስፈላጊ ነው። ታዲያ የብረት እጥረት የደም ማነስ ብልህ በሆኑ የምግብ ውህዶች የንጥረ ነገር መምጠጥን በሚያሳድጉ ነገሮችናም በቀላል የአኗኗር ዘይቤ ለውጦች በተፈጥሮ ሊስተካከል የሚችለው ነው። የብረት እጥረትን በቤት ውስጥ ለመመለስ ምርጥ የተፈጥሮ የቤት ውስጥ መፍትሄዎችንና የአመጋገብ እቅዶችን ደግሞ ልንገራችሁ። አንደኛ በብረት የበለጸጉ ምግቦችን በየቀኑ ተመገቡ። የእንስሳትና የእጽዋት ምንጮችን በምግብ ውስጥ ሁለት አይነት የብረት አይነት አለ። የመጀመሪያው ሄሜ አይረን የምንለው ይህ ከእንስሳት የሚገኝ ሲሆን በሰውነታችን በቀላሉ የሚዋጥ ነው። ሁለተኛው ደግሞ ነን ሄሜ አይረን የምንለው ሲሆን ይህ ከእጽዋት የሚገኝ ሲሆን እንዲዋጥ በሰውነታችን ከቫይታሚን ሲ እርዳታ ያስፈልገዋል። የሄሜ አይረን ምንጮች የምንላቸው ቀይ ስጋ ለምሳሌ የበሬ ስጋ፣ የበግ ስጋና ጉበት፣ ዶሮ፣ እናም ቱርክ፣ አሳ እናም የባህር ምግቦች እንደ ሰርዲን፣ ቱና፣ ሳልመን፣ እና ኦይስተር፣ እንቁላል። እነዚህ ሄሜ አይረን ናቸው። በደም ውስጥ ያለውን ሄሞግሎቢን እናም የኦክስጂን መጠንን በፍጥነት ይጨምራሉ። ነን ሄሜ አይረን ምንጮች የምንላቸው ደግሞ እንደ ስፒናች፣ ኬል፣ ሞሪንጋ ቅጠል፣ ምስር፣ ሽምብራ፣ ባቄላ፣ አኩሪ አተር እና ቶፉ፣ ኪንዋ፣ ቡና፣ ማሩዝ፣ ኦትስ፣ የሩባ ፍሬ፣ ሰሊጥ ሱፍና የደረቁ ፍራፍሬዎች እንደ ዘቢብ አፕሪኮትና ቴመር እነዚህ ነን ሄሜ አይረን ናቸው። ጥቅሞቹም ፋይበር ማድናትና አንቲኦክሲዳንቶች የበዛባቸው ሲሆን ብረትን በሚመልሱበት ጊዜ ህዋሳትንም ይከላከላሉ። ስለዚህ እነዚህ ነን ሄሜ አይረን ምንጮች የምንላቸው ከቫይታሚን ሲ ምግቦች ጋር መወሰድ አለባቸው፣ በቀላሉ በአንጀታችን እንዲዋጡ ማለት ነው። ሁለተኛ ደግሞ ብረትን ከቫይታሚን ሲ ጋር ማዋሃድ ያስፈልጋል። በአንጀታችን መምጠጥን እንዲያፋጥን ማለት ነው። ቫይታሚን ሲ ከእጽዋት ከሚገኙ ነን ሄሜ አይረን እስከ ሶስት እጥፍ የበለጠ እንዲዋጥ ይረዳል። አሁን ለምሳሌ ስፒናችን ከሎሚ ጭማቂ ጋር፣ ምስርን ከቲማቲም ወይም ደግሞ ከቤል ፔፐር ጋር፣ አጃን ከእንጆሪ ወይም ደግሞ ከኪንዋ ጋር የብረት ማሟያ ወይም ደግሞ ሰፕልመንትን ከብርቱካን ጭማቂ ጋር መውሰድ አለባችሁ። ከፍተኛ የቫይታሚን ሲ ምግቦች የምንላቸው ብርቱካን፣ ሎሚ፣ ዘይቱና፣ ኪዊ፣ አናናስ፣ ፓፓያ፣ ቤል ፔፐርስ እናም ቲማቲም ናቸው። ስለዚህ በአይረን የበለጸጉ ምግቦችን በተለይ በተለይ ነን ሄሜ አይረንን በምትወስዱበት ጊዜ ምንጊዜም ቢሆን በቫይታሚን ሲ የበለጸጉ ምግቦችን መውሰድ ይኖርባችኋል ማለት ነው። ሶስተኛ ደግሞ ነጭ ሽንኩርት ዝንጅብልና እርድን በምግብ ውስጥ አካቱ። እነዚህ ቅመማ ቅመሞች የደም ዝውውርን ያሻሽላሉ፣ ቀይ የደም ሴሎች ምርት ይደግፋሉ እና ኢንፍላሜሽንን ይቀንሳሉ። ነጭ ሽንኩርትና እርድን በሾርባ በወጥና በሌሎች ምግቦች ላይ ጨምሩ። በየቀኑ የእርድና የዝንጅብል ሻይም መጠጣት ለመምጠጥና ለኃይልም ይረዳል። ቀላል ሻይ አንድ ሻይ ማንኪያ የተፈጨ ዝንጅብልን በግማሽ የሻይ ማንኪያ እርድ በአንድ ኩባያ ውሃ ውስጥ አፍልታችሁ ማርና ሎሚ ጨምራችሁበት መጠጣት ትችላላችሁ። አራተኛ፣ በብረት የበለጸጉ ሱፐር የሆኑ ፉዶችን በየቀኑ ተጠቀሙ። አሁን ለምሳሌ ሞሪንጋ የሽፈራው ቅጠል ወይም ደግሞ የሞሪንጋ ዱቄትን ማለት ነው። ይህ በብረት በቫይታሚን ሲ እና በካልሲየም የበለጸገ ነው። በቀን አንድ የሻይ ማንኪያ የሞሪንጋ ዱቄትን በልዩ ልዩ መጠጦች በሾርባ ወይም ደግሞ በሻይ ውስጥ ጨምራችሁ ተጠቀሙ እንዲሁም ቀይ ስር ቀይ ስር ደምን ያሳድጋል እናም ጉበትንም ያጸዳል ጥሬውን ቆርጣችሁ ጭማቂ አድርጋችሁ ወይም ደግሞ በሰላጣ ውስጥም መመገብ ትችላላችሁ ቴምርና ዘቢብ እነዚህ ተፈጥሯዊ ብረትና ኃይል ሰጪ ናቸው በቀን እስከ አራት ፍሬዎችን መመገብ ተመራጭነት አለው የዱባ ፍሬ ወይም ደግሞ ፐምፕኪን ሲርስ የምንለው የዱባ ፍሬ ብረት ዚንክና ፕሮቲንን ይሰጣል በቀን ሁለት የሾርባ ማንኪያ የተጠበሰ መብላት አለባችሁ። ስፒናች እና ጎመን ብረት፣ ፎሌትና ማግኒዥየምን ይሰጣሉ። በቀላሉ በእንፋሎት በማብሰል ወይም በልዩ ልዩ መጠጦች ውስጥ በመጨመር መመገብ ትችላላችሁ። አምስተኛ ደግሞ በተፈጥሮ ብረትን የሚጨምሩ ጭማቂዎችን መጠጣት አለባችሁ። እነዚህ በተፈጥሮ እናም በፍጥነት የብረት መጠንን ለመጨመር በጣም ጥሩ ናቸው። ቀይስር እና የካሮት ጭማቂን የሚያስፈልጋችሁ ግባቶች አንድ ቀይ ስር እናም ሁለት ካሮትና አንድ ብርቱካን እንዲሁም ግማሽ የሎሚ ጭማቂ ነው። እነዚህን አንድ ላይ ጨምቃችሁ ወይም ደግሞ ጁስ አርጋችሁ መጠጣት ነው። ቀይ የደም ሴሎች ምርትና ኃይልን ይጨምራል። የስፒናች እና የሞሪንጋ ጭማቂ የሚያስፈልጋችሁ ግባቶች አንድ ኩባያ ስፒናችና ግማሽ የሻይ ማንኪያ የሞሪንጋ ዱቄት እንዲሁም አንድ አፕል ነው። ጥቅሞቹም ብረት ፎሌት እና ቫይታሚን ሲን በአንድ ብርጭቆ ውስጥ ይሰጣሉ። እንዲሁም የሮማን ጭማቂን መጠጣት ነው። የደም ዝውውርናም የብረት መምጠጥንም ያሻሽላል። እነዚህ ጭማቂዎች ውስጥ አንዱን በቀን አንድ ጊዜ ጠጡ። በተለይ በባዶ ሆድን ማለት ነው። ስድስተኛ ብረት እንዳይዋጥ የሚከለክሉ ምግቦችን ማስወገድ ነው። አንዳንድ ምግቦችና መጠጦች ብረት እንዳይዋጥ ያግዳሉ በብረት የበለጸጉ ምግቦችን ከመመገባችሁ በፊት ወይም ደግሞ በኋላ ከአንድ እስከ ሁለት ሰዓታት ማስወገድ ያለባችሁ ምግቦች አሉ። እነዚህም አሁን ለምሳሌ ሻይና ቡና፣ ሻይና ቡናን በብረት ከበለጸጉ ምግቦች ጋር መውሰድ የለባችሁ ወይ፣ አስቀድማችሁ በኋላም ቢሆን ማለት ነው። ከአንድ እስከ ሁለት ሰዓታት ጋፕ መፍጠር አለባችሁ። ምክንያቱም ታኒንን ይይዛሉ። ወተትና የወተት ተዋጽኦ ምክንያቱም ካልሲየም ከብረት ጋር ስለሚወዳደር፣ እንዲሁም የተዘጋጁ ምግቦችና ስኳር የበዛባቸው መጠጦች፣ ፋይቲክ አሲድ የበዛባቸው ሙሉ እህሎች ካልተነከሩ ወይም ካልበቀሉ በስተቀር። በእነዚህ ምትክ በምግብ ሰዓት ወይም ደግሞ መካከል ከእጽዋት የተሠራ ሻይን የዝንጅብል የካሞሜል ወይም ደግሞ የሜንት ሻይን ወይም ሞቅ ያለ የሎሚ ውሃን ጠጡ። እነዚህን ምግቦች በአይረን ወይም በብረት ከበለጸጉ ምግቦች ጋር አንድ ላይ ወይም በተመሳሳይ ሰዓት አትመገቧቸው። ሰባተኛ ተፈጥሯዊ የብረት ቶኒኮችን ወይም ደግሞ ማሟያዎችን ወይም ሰፕልመንቶችን መውሰድ ነው። የብረት መጠናችሁ በጣም ዝቅተኛ ከሆነ ተፈጥሯዊ ማሟያዎች ወይም ደግሞ ቶኒኮች ሊረዱም ይችላሉ። ሞሪንጋ ወይም ደግሞ ስፕሪሉና እንክብሎች፣ እነዚህ በጣም ጠቃሚ ናቸው። የብረት ወይም ደግሞ የአይረን ሰፕሊመንት በሐኪም ቁጥጥር ሊታዘዝላችሁ ይችላል። እሱንም መውሰድ ሊኖርባችሁ ይችላል ማለት ነው። የብረት ማሟያዎችን ከቫይታሚን ሲ ጋር ውሰዱ። እናም ከወሰዳችሁ በኋላ ቢያንስ ለሁለት ሰዓታት ወተት፣ ካፌን ወይም ደግሞ ካልሲየምን አስወግዱ። የብረት ማሟያዎችን ወይም ደግሞ ሰፕሊመንቶችን ስትወስዱ በአንድ ብርጭቆ የብርቱካን ጭማቂ ውሰዱት። ስምንተኛ ለተሻለ የብረት መጠን የአኗኗር ዘይቤ እና ልምዶችን ማስተካከል ያስፈልጋል። ቀይ የደም ሴሎች እንዲታደሱ በየቀኑ ከሰባት 7 እስከ 8 ሰዓታት ጥራት ያለውን ቅልፍን ማግኘት አለባችሁ። የደም ፍሰትን ለማሻሻል መጠነኛ የአካል ብቃት እንቅስቃሴን ማድረግ፣ መራመድ፣ ዮጋ መስራት፣ ብስክሌት መንዳትን ልምድ አድርጉ። ንጥረ ነገሮች ከመዋጥ ጋር የሚጋጩትን ማጨስና አልኮልን አስወግዱ። የብረት ማብሰያ እቃዎችን ተጠቀሙ። አሲዳማ ምግቦችን እንደ ቲማቲም መረቅ ያሉትን በብረት መጥበሻ ውስጥ ማብሰል በተፈጥሮ የብረት ይዘትን ሊጨምር ስለሚችል፣ ታዲያ ዕለታዊ በብረት የበለጸጉ የምግብ ዕቅድ ምሳሌን ደግሞ ልንጋራ። ጠዋት ላይ ከቁርስ በፊት አንድ ብርጭቆ ሞቅ ያለ የሎሚ ውሃ ወይም ደግሞ የቀይ ስር ጭማቂን ጠጡ። ቁርስ ላይ የዱባ ፍሬ፣ ሙዝና ማር የተጨመረበት ኦትሜል ወይም ደግሞ ሁለት የተቀቀለ እንቁላልና አንድ ብርቱካንን ተጠቀሙ። ምሳ ላይ ደግሞ ቡናማ ሩዝ ወይም ደግሞ ኪንዋ ወይም ምስር ወይም ደግሞ ሽምብራን በሎም የተዘጋጀ የስፒናች ሰላጣን ወይም ደግሞ አንድ ብርጭቆ የሮማን ጭማቂን ለመጠቀም ሞክሩ። ከሰዓት በኋላ ደግሞ መክሰስ ላይ ቴምር፣ ዘቢብ ወይም ደግሞ የለውዝ ትንሽ እፍኝን ለመመገብ ሞክሩ። እራት ላይ ደግሞ የተጠበሰ ዶሮ ወይም ደግሞ ቶፉ በእንፋሎት የበሰለ ብሮኮሊ፣ የነጭ ሽንኩርትና የእርድ ሾርባ ወይም የሞሪንጋ ሻይን ከመተኛታችሁ በፊት መጠጣት ትችላላችሁ። በቀን ውስጥ ይህንን የምታደርጉ ከሆነ የብረት እጥረታችሁ ወይም ደግሞ የአይረን እጥረታችሁ ቶሎ ይመለሳል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ላለው ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ይቻላል ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።